ጥያቄ፣ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድን ነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን፣ እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ ደመናው ስለጋረዳችሁ እንዳይመስላችሁ አለ። እግዚአብሔር በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። ያነ የባፍንጫ ውስጥ እንፋስ ባህርን ይከፍላል። ፈርዖን እንደ ደማፍሳሽ ይሰጥማል። ይችላል። የኔና የእናንተ አምላክ ይገለጻል። የኔና የእናንተ አምላክ ያደርጋል። የኔና የእናንተ አምላክ ማንም የማይሰራበት ሰዓትም ትመጣለች። ይችላል። እኛማ ታደለናል። ነቢያትን አንቀበልም፣ ሐዋርያትን አንቀበልም። እናንተ ድናችኋል። የፉኝት ልጆች አይደላችሁም፣ የባብ ልጆች አይደላችሁም። እናንተ የድንግል ማርያም ልጆች፣ የቅዱስ ቤተክርስቲያን ልጆች፣ የራሱ የእግዚአብሔር ልጆች ናችሁ። ክብርና ምስጋና ለስሙ ይድረሰው። መላእክቱም ትቀበላላችሁ። አትቀበሉም፣ በሌላ ይቀበሏቸውም። የፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ፣ የርኩሰት እናት። ልዩነታችን ይሄ። ዝም ብሎ ሌላ ነገር ስታወሩ መክረም የለባችሁም። ጭቅጭቅ፣ አሁን ይቀርቡና ጭቅጭቅ። ምኑን ነው የምታወራው? ልዩነታችን ይሄ ነው። አንድ ጊዜ ሰምቻቸዋለሁ። አንዳንድ ጠምጥሞ የሚናገሩ ልባቸውም ተጠምጥሞ ምንም የማይገባው ሲናገሩ ሰምቻለሁ። ጊዮርጊስ የሚባል አንድ ወታደር ነበረ። ታዲያ ነበረ፣ ወታደር ምን ችግር አለ? ወታደር ቢሆን ወታደር ነበረ፣ ነበረ። ሱኳር ለም ችግሩ፣ እየተለወጡ እየመጡ አጠቃላይ ዘመነ ሰማይታት ላይ ወታደሮች አሉ። ምን አንገታቸውን የሰጡት